እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው። ውሳኔ ላይ ደርሼ በስነ ስርዓት አባቶች ከሄጄ መጠመቅ እፈልጋለሁ። አንድ እህታችን ከእስልምና ወደ ክርስትና ስለመጣች ሰሞኑን ሙስሊሞቹ ያዙኝ ልቀቁኝ መገደል አለባት መታረድ አለባት እያሉ ነው።

ለብሳቸው የወደዱትና ለነሱ የዘለቀው እውነት አይቻልም። መገደል አለባቸው። ለምን ከስልምና ወጥተው ወደ ኦርቶዶክስ ይመለሳሉ፣ የሚል የሙስሊም ወንድማችን ቁጭትና እንደዚሁ የሽብር አዋጅ እየተደመጠ ይገኛል። በርግጥም ከእስልምና ወደ ክርስትና መዞር መጻፉ እንደሚያዘው ለአላህ አልተገዛም ና መታረድ መሰቀል አለበት የሚል ስብከቱንም እየነሳ ይገኛል። ኢራናው ይሄ ደግሞ እዛ ደግሞ እየገባቸው የፈለገውን ሃይማኖት ይከተላሉ ምናምን። ለምንድን ነው የፈለገውን ሃይማኖት የሚከተል የሰው ልጅ? ጅኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ነው ያል አላ ስብን ታላ ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው። ወይም ደግሞ ከእስልምና የወጡበት ምክንያት መናገር አለባቸው፣ ከዛ ውጭ መገደል አለባቸው። ይቺ ከእስልምና የጎደላቸውን ነገር መናገር አለባቸው። እነዚህ ሁለት ሰዎች ከዛ ውጭ መገደል አለባቸው። ሀገርም ሰው የወደደውና የመረጠውን እምነት የመከተል ሙሉ ሕገ መንግሥታዊ መብት እንዳለው ሆኖ ግን የሙስሊም እምነት ተከታይ ነ የሚል ግለሰብ ይህ የእምነት የመገለጫ ነው። ማንም እስልምናውን ክዶ ወደ ክርስትናው መሄድ አይችልም፣ መሞት አለበት። የእምነት ያስተምሩ ነው ሲል ተደምጧል። ታዲያ ከዚህ ጋር በተገናኘም ወንድማችን እና እህታችን ከሰሞኑ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለመቀላቀል ትምህርት በመማር ላይ እንደሚገኙና ሰሞኑ ሊጠመቁ እንደመሆናቸው ገልጸው፣ በቲክቶክ መንደር ያጋሩትን መልእክትም ከፍተኛ የሆነ ስድብ፣ ዛቻ ሲቀርብባቸው ነው ያስተዋል ነው። ነገር ግን ሰው የሰው የሞት አዋጅ እያወጀ ይገኛል። ተከታዮች በመጀመሪያ ያው እስካሁን ድረስ ከጎን የሆናችሁ ላበረታታችሁ በጣም ማመሰግ ነው። እና ያው ቪዲዮ ለመስራት የሚተገደድኩት በዚህ ሁለት ቀን ያው አድንቅ አጀንዳ ስለሆነው ነገር መልስ ለመስጠት ፈልጌ ነው እና ያው በዚህ ሁለት ቀን በሚሰማው ነገር አብዛኛዎቻችሁ ያው የተለያየ ነገር፣ የተለያየ ምክንያት በተለያየ ነገር አጀንዳ አድርጋችሁ እያወራችሁ ነው እና ያው እኔ መልስ መስጠት የምፈልገው ለምታከብኝ ነው። አክብራችሁ አይዞሽ፣ ከጎንሽ ነን፣ በርቺ ለምትሉ ለምትሉና ያው ማሳወቅ ያለብኝ ነገር ስላለ ያንን ነገር ለማሳወቅ ነው። በመጀመሪያ እኔ እምነቴን የቀየርኩት ማንም ሰው ገፋፍ ማንም ሰው ክርስቲያን ሆኖ ወይም ኦርቶዶክስ ሆኖ ብሎ ሰብኮኝ ወይም ደግሞ በምንም አይነት ምክንያት እንዳልሆነ ብላችሁ እንድታቁልኝ እፈልጋለሁ። እኔ በራሴ ቢያንስ ከሁለት ዓመት በፊት ይሄንን ነገር የጀመርኩት ያው ግን እስከዛሬ ድረስ በተለያየ ምክንያት ምንም አይነት ውሳኔ ላይ አልደረስኩም ነበረ። አሁን ግን ከስድስት ወር ነው ከሰባት ወር በፊት ውሳኔ ላይ ደርሼ በስነ ስርዓት አባቶች ከሄጄ መጠመቅ እፈልጋለሁ የሚመስላቸው ያው የሚቀርሽ ትምህርት አለ መጠመቅ ከፈለግሽ፣ ስለ ኦርቶዶክስ ማወቅ ያለብሽ አንዳንድ ነገሮች አሉ ብለው ያው እንዲሄድኩኝ አላጠመቁኝ። መማር ማወቅ እንዳለብኝ ነገሩ። ከዛ በኋላ ትምህርት ጀመርኩኝ። ለአምስት ወር ለአራት ወር ያህል እየተማርኩ ነበረ። ያው ትምህርቴን ከጨረስኩኝ በኋላ እዚህ ደረጃ ደርሻ አለሁኝ እና ሁላችሁም እንድታቁልኝ የምፈልገው እኔ እምነቴን የቀየርኩት ለማንም ብዬ እንዳልሆነ ማንም ገፋፍቶኝ እንዳልሆነ እንድታቁልኝ እፈልጋለሁኝ። ሁላችሁንም በጣም ነው የማከብራችሁ። ከጎኔ ሆናችሁ ላበረታታችሁኝ በጣም ነው የማመሰግ ነው። እና ሁላችሁም እንድታቁመ ፈልገው እኔ ለማንም ብዬ ማንም ገፋፍቶኝ እኔ ማንም ሳያቅ እዚህ ደረጃ ያደረሱት ሁሉም በሚዲያ ነው ያወቁት። ቤተሰቦችን፣ ሁሉም አጠቃላይ እኔ ማስረዳት ምንም አልፈለግኩም። ያው እስከዛሬ በራሴ መንገድ ለብዙ አመታት ተምሬ ለብዙ ጊዜ ጠይቄ ነው ነገር ሰው በስሜት በጣም ነው ማንኛውም ሰው የወደደውና የመረጠውን ለመከተል እድሜው በፈቀደለት ልክም የመረጠውን ሃይማኖት እንዲከተል ህገ መንግስቱ በግልጽ አስቀምጦት እያለ ግን ከዚህ አግባብ ውጭ በሆነም ሰውን ለመግደልና ለማረድ መድሯሯጥ አንድ የእምነት ቤትም እንዲህ አይነት የሞራር አስተምህሮ ካለውስ በእውነት እምነት ሆኖ መቀጠል ይችላልን? ለምንስ ሰውን ለመግደል ሰውን በመግደል ላይ የተመሰረተ አስተምህሮ ሊኖረው ይገባል? ይህ የዋህብያ ወይስ የምላው ሙስሊም እምነት ነው? በእርግጥ ይህ የመሐመድ አስተምህሮ ስለመሆናቸውም እየተናገረ የሚገኘው ከሌላ እምነት ተከታይ ብቻም ሳይሆን አሁን የሞት አዋጅ በማወጅ ላይ ያለውና በእነዚህ እህት ወንድሞቻችን ሜንሽን አድርጎ በቲክቶክ ኮመንደር ያቀረቡትን መረጃ በመንተራስም ሊገደሉ እንደሚገባም መረጃ ሲያቀብልና የሞት አዋጅ የሽብር ቃላትም ሲጠቀም ተስተውሏል። ይህ እንደ ኢትዮጵያ የወንጀል ሕግ መሰረትም ከፍተኛ ወንጀል በመሆኑ ራሱ ግለሰቡ በወንጀል መጠየቅ ያለበት ሆኖ ያለ የሰውን ነጻነት መግፈፍ ምን የሚሉት ነው? እንዲህ ያለ አስተምህሮስ በዓለም ላይ እንደምን ሊቀጥል ይችላል? ኢትዮጵያ ሀገራችን የኦርቶዶክስ እምነት ሙሉ ብሔራዊ ሃይማኖቷን አድርጋ እየተቀበለች ባለችበት ዘመን ከመካከለኛው ምስራቅ የመጡትን ሰዎችም በፍቅር ተቀብላ አስተናግዳቸው ነበረም። ነገር ግን እምነታቸውን ሳይነኩ የኔን እምነት በግድ ተቀበሉ ሳትል የመረጡትን እንዲከተሉ ያደረገች ቅድስት ቤተ ክርስቲያን ብትሆንም ውለታዋ ተረስቶ ግን ወደ እሷ ለመቀላቀል የመጡትን ለመግደል ማወጅም ወደ ኋላ ዞር ብሎ ታሪክን ያለመመርመር ነው። ይህ ኢትዮጵያ ነው። ኢትዮጵያ ላይ ደግሞ ሙስሊምም ክርስቲያንም ሁሉም እምነቱን የየግሉ ይዞ አንዱ ወደመረጠው ብሄድ በነፍሱ ያዋጣኛል ካለ መብቱ እንጂ ግዴታው ሊሆን እንደማይችል እየታወቀ የሞት አዋጅ እንደሚታወጅባቸው ነው በግልጽ ከዚህ ሰውዬ ማስተዋል የተቻለው። እህታችን በመማር ላይ እንደምትገኝም ነው እየገለጸች የምትገኘው። በተመሳሳይ ሁኔታ ወንድማችን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለመመለስ በዝግጅት ላይ እና ትምህርቶችን እየተማረ መሆኑና የፊታችን መስከረም 21 ቀን ለመጠመቅም እግዚአብሔር ረድቶት ኦርቶዶክሳዊት ሬቴት የሆነቿን ትምህርት አውቆ እንደሚጠመቅ እየተናገረ ባለበት መንገድም በቲክቶክም የሙስሊም እምነት ተከታዮች ገብተው እላፊ ቃላትን ሲናገሩና ካለበት መንፈስ ለማስወጣትም ሲጥሩ የታየበት መንገድ ነው ማስተዋል የተቻለም። በእርግጥ ከቅርብ ጊዜ ወዲህ እየተደመጡ የሚገኙትም በአስተማሪዎቻቸውም ጭምር ይህ የመግደል አዋጅም ሲያወጁ ነው የተስተዋለም። የሃይማኖት ተቋማት ጉባኤም በዚህ ጉዳይ ላይ ምን ይላል የሚሉትን ምላሽ እስከዛሬ ሰጥቶ ባያውቅም የእምነቱ መገለጫ ከሆነ ከምንም በላይ ህዝብን የሚያስተዳድር መንግስት ያለባት ሀገር ናት። ታዲያ በዚህ ወገን ህጉን ሳያውቁ በአደባባይ በዚህ ልክ የግድያ አዋጅ ማወጅና የስድብ ቃላትን በማንሳት ጸብና እውከት ሲፈጥሩ የተስተዋለበት ነው ማድመጥ የተቻለው። ገና እኮ ነው ገና እኮ ነው መስከረም ሀያ አንድ ስጠመቅ እኮ ነው ዝም ብሎ ተቀየርካለ። አልተጠመቅኩም እኔ እኮ አሁን ለክርስትና ብቁ አይደለሁም። ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። ሶ ገና አልተጠመቅኩም። ስጠመቅ ነው ክርስቲያን ልሆን የምችለው። ስለዚህ አሁን ሙስሊም ነ ሙስሊም እያነበብኩ ነው፣ መጽሐፍ ቅዱስን እያነበብኩ ነው። እስከዛ ድረስ መስከረም ሀያ አንድ ላይ ይጠመቃል። ገባት እበት ምናምን የምትል ልጅ ሰዓዲ ምናምን እበት እሳንች በት ጠፍጣፊ በት ጠፍጣፊ ልጅ አትሳደቡ፣ ስነ ስርዓት ይኖራችሁ። ይሁ ስድብ የሰነፍ ነው። ስድብ የሰነፍ ነው። የትኛው እምነት ተሳደቡ? አይ ገባችሁ። ናውጥ አንተ ዲቃላ ትንጀብ። ስድብ የሰነፍ ነው። ስድብ የሰነፍ ነው። ናውጥ አንተ ደንቆሮ። መረጥኩ ሰው ነው። በቃ ተመረጥኩ አልኳችሁ። ምን ይሁን ምን ይጠቅሳል

ይብን እያወራኝ ራሱ ኮኔ እንደዚህ እንደዚህ ነው እያልከኝ ማርያም ብንሙ ፍቅር ሰርፀው ገብቷል ጥያቄ አልቀበልም ካሊድ የምትባለው ሄድ ክልል ምናምን ምን አባካገባ አንተ ነህ እንደ ጀነት የምታስገባል መብቴ ነው እንደፈለኩ እምነት የሚያዝ በእስልምና አስተምህሮና እንደዚሁም በኦርቶዶክስ አስተምህሮ ንጽጽራዊ ትምህርት በመስጠት የሚታወቀው ወንድማችን እህ ወይም ወንድማችንና የእህታችንን ጉዳይ አንስቶ የግድያ አዋጅ እንደምን እየታወጅባቸው እንደሚገኝና ከአስተምህሮ አንጻር የእስልምናው እምነት ወይም በመሐመድ በሙስሊሞች ትልቅ ስፍራ ከሚሰጠው የእምነቱ መሪ ተብሎ ከሚገለጸው መሐመድም የተገ የገለጸውን እንዲህ እያብራራ ሲጠቅስ ያስተዋልንበት መረጃም እንዲያጋርቷል። አንድ እህታችን ከእስልምና ወደ ክርስትና ስለመጣች ሰሞኑን ሙስሊሞቹ ያዙኝ ልቀቁኝ መገደል አለባት መታረድ አለባት እያሉ ነው። አንደኛ ወንድማችን ደግሞ ቀጣይ ከእስልምና እሱም ወጥቶ እንደሚጠመቅ ተናግሯል። እግዚአብሔር እርዳውና እንግዲህ ከዛ ካለበት ድቅድቅ ጨለማ ሳያርዱት በፊት ወደ ክርስትና እንዲመጣ ምኞታችን ነው፣ ጸሎታችን ነው። የመጣችሁ እህታችን ግን እንኳንም ከእንደዚህ ተጠቃውሚ መንፈስ ወይንም ደግሞ ከእንደዛ ከድግድግ ጨለማ ውስጥ አውጥቶ ወደ ብርሃኑ አመጣሽ እንላለን። እንኳንም እግዚአብሔር ረዳሽ፣ በቤቱ ያጽናሽ፣ ይጠብቅሽ። በዚህ መጠን ግን ሲዘመትበት አንድ ሰው ላይ በገዛ እምነቱ ለምን ቀየርክ ከቀየርክ እምነትህን እንገልሃለን ማለት ጤናማ አይደለም ጤናማ አይደለም። ይህንን ትዕዛዝ ያመጡት ከምንድን ነው? ሱናናና ሳይ 459 ላይ እንደዚህ ይላል። ደ ሚሰንጀር ፋላ ሰይድ፣ ያላ መልእክተኛ እንደዚህ አለ። ሁኤቨር ቸንጅስ ዘ ሪሊጅን ኪሊም፣ ማንኛውም ሰው ሃይማኖቱን ከቀየረ ግደሉት። ማነው ያለው? ሙሐመድ ነው ያለው። ያላ መልእክተኛ ሙሐመድ እንዲህ አለ። ማንም ሰው ሃይማኖቱን ከቀየረ ግደሉት። ኢየሱስ ክርስቶስ ሰውን በመግደል ሳይሆን ራሱ ሞቶ የፈጠረውን በደሙ ዋጅቶ ወደ ራሱ ስቧል። ስለዚህም ዓለም በግድ ሳይሆን በፍቅር ይከተለዋል። ወደ ራሱ የሳበው በግድም አልነበረም። አምላክነቱ ላልተገለጠላቸው ስጋን ለብሶ ተገለጠም። የፈጠረውን ስጋም ተዋሂዶ አዳን በጥምቀቱ ልጅነትን ሰጠን። ዳግመኛ የበደለውን አዳም ክርስቶስ ከቅድስት ድንግል ማርያም ተወልዶም እንሆ ባፈሰሰው ደሙ ዓለሙን ዋጀው። ፍጹም ፍቅሩም ይገባው ዘንድ የልጅነት ስልጣንን ያጸናበት መንገድ ዓለም ሁሉ ለክርስቶስ እንደተገዛ እንሆ ቃሉ ነው። ነውና ፍጥረት በገባው ጊዜ ወደ ክርስቶስ ይሳባል ትክክለኛ በሆነችው በኦርቶዶክስ እምነት ተከታይ እንደ መጽሐፍ ቅዱስ አስተምህሮ ፍጥረት ሁሉ የወደደውና የመረጠው በትምህርቱም ጸንቶ ክርስቶስን ሊከተል ሲችል ክርስቲያን ይባላል። በመግደል የጸና ሳይሆን ሞቶ የሚበዛ ሃይማኖት፣ በፍቅር ዓለምን የሚያሸንፍ እንጂ ገሎ በምርኮ እምነትን የሚያበስ አይደለም። የክርስትና እምነት ታሪክ ስንመለከት ክርስትናው ኢየሱስ ክርስቶስ በሥጋ ተገልጦ ዓለሙን ከዋጀበት ጊዜ አንስቶ፣ ከዛም በፊት በነበረው የማረዱ የመግደሉ የአይሁዳውያን የጨካኞችም የሌሎችም ልማድ ነበረም። ያ ሁሉ አልፎ ክርስቶስ ብቻውን ዓለምን አሸንፎ ይኖራል። እርሱ ፍጥረታዊ ሰው ሳይሆን አምላክ ነውና የአምላክ አምላክ ደም ምድሪቱን ትዋጃለችና ነፍሱን ለማዳን የወደደ ወደ ትክክለኛይቱ ኦርቶዶክስም እየመጣ ነፍሱን ያድናል። በዚህ መንገድም በርካቶች እየተመለሱ ይገኛሉ። ታዲያ የሰው ልጆችን መዳን የማይወደው ዲያብሎስም ለገዳዮች ሰይፍ ያስጨብጣል፣ ልቦናቸው በማጨከንም የፈጠራቸውን ይክዳሉ። መሰሎቻቸውን በመግደል ደም ለመጠጣት አዋጅ ያውጃሉ። በኢትዮጵያችን የምናስተውለው ከበሻሻ ጀምሮ በሌሎችም አለማት የምንመለከተው የክርስትናን ደም ለማፍሰስ ደም ለመጠጣት የተዘጋጀ ሃይማኖት ስለመኖሩ መጻሕፍቶቻቸውን ገልጸው የእምነታቸው መገለጫ መሆኑን እንዲህ እየተናገሩ ይቀጥላሉ። ሰላም፣ ፍቅር፣ ሀገር ባለችባት ግን የሊሆን ዘንድ ከቶ እንደማይቻል እየታወቀ በኢትዮጵያችን እንዲህ አይነቱ አዋጅ ማወጅ ቦታ የሌለውና ከግን በታች ነው። ሲያልፍም ክርስቶስ እርሱ ሰዎች ፈልገውት ይመጣሉ እንጂ አስገድዶ የሚያስገዛው ማንም የለም። ትምህርትን አስተምሮ ወገንን ማጽናት የቤተ እምነቱ የመጀመሪያ ተቀዳሚ ስራ ነው። በሰይፍና በግድ ግን በሰይፍ አንገት እየቆረጡ የሞት አዋጅ እያወጁ ወደ ራስ ማምጣት ግን ፈጽሙ የማይቻል ነው። እንደ ሰው ሰውኛ እንኳ ቢታሰብ ይህ በራሱ ጸንቶ የማይቆም ድንገት የሚበን ሀሳብ ነውና። እግዚአብሔር ወደ ኦርቶዶክስ ተዋሕዶ የምትመጡት የመከራውን መንገድ አልፋችሁ ከጨለማ ወደሚደነቅ ብርሃን መጥታችኋልና በብርሃኑ ለመመላለስ ያብቃችሁ። ሁላችን ከጎናቸው ሆነን ልናበረታታቸው ይገባል። ይባል የሞት አዋጅ በክርስቲያኖች ላይ ማወጅ ዛሬ የመጣ ሳይሆን የነበረ የቆየ የአሕዛብ ስራ ነው። አሕዛብ በመግደል ጽድቅ የለምና የሞት አዋጅ ማወጅ የተሸናፊነት መንፈስ ነው። እግዚአብሔር በቅድስት ይዙ ስፍራ ያጽናችሁ እንላለን። ወንድማችንም ቃለ ሕይወት ያሰማልን። ቸር ቆዩልን።